በአያሌ ባህል የተሸመነ በእልፍ ስቴት ያሸበረቀ በበርካታ የቋንቋ ለላ የተነከረ የህብር ማንነት ባለቤት ሀገር እኔነትን በእኛነት ጥላውጦ መከፋፈልን በአብሮነት ብዕር ሰርዞ ጠንካራ ሀገረ መንግስትን መገንባት ለቀጣይነት ቁልፍ መንገድ ተደርጎም ይወሰዳል። ታዲያ ኢትዮጵያዊውም ቋንቋን ከመግባቢያ ባህልን ከመገለጫ ትርጓሜ ሳይነጥል ኢትዮጵያዊነትን የመሰባሰቢያ ዋርካ አድርጎ ዘመናትን ተሻግሯል። ከቤተሰብ ውስጥ አንዱ አይ በዚህ ተለይተሃል መልክ ትንሽ ለየት ያለ ነው፣ ጠቁረሃል፣ ቀልታል ተብሎ ከቤተሰብ የሚባረር የለም። እንዲያውም ውበት ነው ለአንድ ቤተሰብ። ልክ እንደዛው ኢትዮጵያዊ ማንነትም በተለያየ ውበት፣ በተለያየ መልክ፣ በተለያየ ስነልቦና ልቦና የተቀረጸና ያ የመተሳሰሪያ ገመዱ አድርጌ ነው የማስበው። ወደ ኢትዮጵያ የሚመጡ ጎብኚዎችን እንኳን ብታይ በሀገራቸው አንዱ የሌለውን ዲቨርሲቲ የሚያዩት እዚህ ሀገር መጥተው በጣም የተለያየ መልክ የተለያየ ውበት፣ የተለያየ ባህል፣ የተለያየ እምነት፣ ወግ፣ ልማድ አላችሁ ነው የሚሉን እና ኦል ዲስ አር ፕላስ እንደ ተጨማሪ እሴት እንደ ተጨማሪ ነገር ልንወስዳቸው እንችላለን። ልዩነትን ውበት፣ ህብርን ማጌጫው፣ አንድነትን መሰረት፣ ኢትዮጵያዊነትን መርህ ያደረገው ሀገሬውም በዘመናት ሂደት ለአብሮነቱ አደጋን ለህብረቱ ስጋትን የደቀኑ ፈተናዎችን ተጋፍጧል። ከዚህ መካከል ደግሞ የትርክት ስሁትነት ተጠቃሽ ነው። የብዛ ማንነታችን ለአደጋ ነው የተጋረጠው ነገር የብዛ ማንነታችን እውነታ በሌላ የፖለቲካ ትርጓሜ ተሰጥቶ ሲተነተ ማየት ነው። ምክንያቱም አንዱ የሚያስተሳስረን ገመድ ለፖለቲካ ፍጆታ ከዋለ እሱ አደጋ ነው። ለፖለቲካ ፍጆታ የሚውል የብዝሃ ማንነት መኖር የለበትም። ባይነኝ ኝ ማንነታችን ልዩነታችን ሁሉ ለአንድነታችን የሚያበረክተው እሴት የሚያበረክተው ጥቅም ሊቀነቀን ይገባል። ትርክቶቹ ሼርድ የሆነውን ነገር በፖሊሲ በአሰራር ተደግፎ አልወጣም ነበር። አሁን ያንን ፍሬም ለማድረግ እየተሞከረ ነው እንደምታዩ ማለት ነው። ምክንያቱም የተለያዩ ትርክቶች ባለፈው ሆኖ አብዛ አንዳንዶቹ ውሸት ናቸው እየተካሄዱ የነበረበት ሁኔታ ነው እየነበረው እነዚህ ትርክት ቀላል ነገር አይደለም። እንግዲህ መሆን የምንፈልገውን ነገር እኮ የምናሳይበት ነው። አብሮነታችንን፣ ጸጋነታችንን የምናሳይበት ነው። ብዝሃነታችንን ደግሞ አክሴፕት የምናደርግበት፣ ቶሎሬት አኮመዴት የምናረግበት ነው። ማጥፋት አይቻለም። ትርክት ወሳኝ ነው። እንደምታውቂው ትርክት ወሳኝ ነው። በአንድ ሀገር ውስጥ ለስምምነት ለሆነ አሁን ይሄ ትርክት የጋራ ትርክትን ቢልድ አላረግንም። የህብረት አቅም የልዩነት ገመድን መበጠስ፣ የአንድነት ኃይል የመከፋፈል ሴራን ጥላሸት መቀባት እንደሚችል መገንዘብ፣ ከህብረት የጠነከረ በእንቅፋቶች የማይወድቅ ጠንካራ ሀገረ መንግስትን መገንባት እንደሚያስችልም ሁሉም ኢትዮጵያዊ መገንዘብ ይኖርበታል፣ የምሁራኑ ምክረ ሀሳብ ነው። ሀገረ መንግስት ግንባታው በዋነኛነት ካየነው አንዱ መሰረት የሚሆነው ይሄው ህብረ ብሔራዊ ማንነታችን ነው። ኢትዮጵያዊ ማንነት ኢትዮጵያዊ ብዝሃነት ለኢትዮጵያ አንድነት ለኢትዮጵያ መኖር ለኢትዮጵያ ህልውና ዋስትናውን እንደ ኢትዮጵያ ላለ ሀገር ብዝሃነትን ሪኮግናይዝ ማድረግ ቅድመ ሁኔታ ነው። አንድ ስንሆን እኮ ከምንም በላይ ነው። ከእርዳታ በላይ ነው። ከድጋፍ በላይ ነው። ከምንም በላይ ነው። ብዝሃነት ምክንያቱም እራሱ ተፈጥሮ ያደለን አገርነን ጠንካራ ህዝብ ያለበት አገር ነው። ስለዚህ ልክ ብዝሃነት ውስጥ ሲተናገድ ህዳሴ ግድቡ ማን ይሰራሉ ብሎ አስቦ ነበር? እስቲ ንገሪ፣ ምንህ ለመነጋገር ማለት ነው። ማንም አላሰበም። ግን አንድ ስንሆን ስንግባባ፣ እንዲህ አይነት ተአምር ይሰራሉ። አክሱምን የሰራ የአክሱምን ኦብሊስክ እየሰራ ሀገር ነው እኮ። ላሊበላን የሰራ ነው አይደል? ሶሁ ምርን የሰሩ ናቸው። አድዋን ያን የመሰለ ድል ያበረከቱ ሀገሮች ናቸው። ይሄ ብዝሃነትን ለተወሰነ ጊዜ ቢሆን ምን እያደረጉ ስለሄዱ ነው በጸጋ ስለተቀበሉ ስለሰሩበት ነው። ከእኔነት ይልቅ እኛነት ከአካባቢ ይበልጥ ሀገሬ የሚል ሳቤን በማስረጽ የተሰራው ስራም ሀገርን በዓለም መድረክ ከፍ ያደረጉም በይቻላል ልሳቤ ያደመቁ ትሩፋቶችን አጎናጽፏል። ለዚህም ኢትዮጵያን አትችይም ሲሏት ችላ አይሆንም ሲሏት አድርጋ ለዓለም ያበሰረችው የታላቁ የኢትዮጵያ ሕዳሴ ግድብ ስኬት ማሳያ ተደርጎም ይነሳል። ፕሮጀክቶች አይተሽዋላል። በሶማሌ ክልል፣ በቤኒሻንጉል፣ በትግራይ ኦር በኦሮሚያ በአማራ እንደዚህ ሆነው፣ ይሄ ብዝሃነታችን በኢኮኖሚ ጭምር በፖለቲካ ብቻ አይደለም። እንደገና ዲፕሎማሲውም ይህን ሪኮግናይዝ አርጎ ውጪ ባሉ ኤምባሲዎቻችን ጭምር እንደምታዩ፣ ይሄ የብዝሃ ሀገር ነች ኢትዮጵያ፣ የዚህ ጸጋ ሀገር ነች። አድዋን ድል ያደረገችው በዚህ ብዝሃነት ነው። ሁሉም ኢትዮጵያ የተሳተፈበት ነው እንግዲህ አይደለም እንዴ፣ ህዳሴው ግድብ ስትሰራ ሁሉም ብዛ ባህል ብዛ ሃይማኖት ሁሉም የተሳተፈ በዚህ አልተሳተፈ የለም። ወደፊት የምንሰራው አሁን የአክሰሱ ዘሲ የምንለውንም እውን የምናደርገው በብዝሃነት ውስጥ ሆነን ነው እንጂ ብዝሃነትን በመሸሽ ሊሆን አይችልም። ይሄ ሳይንሳዊም አይደለም፣ ከሞራል አንጻር ሊሆን የሚችል ነገር አይደለም። የህዳሴ ግድብ ላይ የዚህ ብሔር ይሄን ያላዋቷል፣ የዚህ ብሔር ይሄን ያልከፍሏል የሚባል ነገር አልነበረም እንዳየሽው አንድ ሲጠቀስ የነበረው ነገር ምንድን ነው? ኢትዮጵያዊነት ነበር። ኢትዮጵያዊነት ነበር በውስጡ ኢትዮጵያዊነት ብዙ ብሔር እንዳለው፣ ብዙ ማንነት እንዳለው፣ ብዙ ወግ እምነት እንዳለው አይካድም። ዞሮ ዞሮ ግን ማሰሪያ የሆነው ኢትዮጵያዊነት ነው። በኢኮኖሚም በልማትም ትግላችን ላይ ትልቁን ድርሻ የሚወስደው